የሕዝቡን ሰላም የሚያውኩ አካላት የሀገርና የትውልድን እድገት እያቀጨጩ መሆናቸውን የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ አሳሰቡ። መንግስት የሕዝቡን ሰላምና ደህንነት የመጠበቅ ኃላፊነትን ለመወጣት ህግ የማስከበር ዘመቻውን አጠናክሮ መቀጠሉን ገልጿል። የክምር ድንጋይና አካባቢ ነዋሪዎች በወቅታዊ የሰላም ጉዳይ ላይ ውይይት አካሂደዋል። አዲሱ ተስፋዬ በአማራ ክልል ለረጅም ወራት የዘለቀውን የሰላም ጥያቄዎችን ለመመለስና የሕዝቡን ሁለንተና የልማት ችግሮችን ለመፍታት በተለያዩ የክልላችን አካባቢዎች ህዝባዊ ውይይቶች በተጠናከረ መልኩ እየተካሄዱ ይገኛሉ። በደቡብ ጎንደር ዞን የጉና በጌምድር ወረዳና የክምር ድንጋይ ከተማ አስተዳደር ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ከክልልና ከዞን አመራሮች ጋር ውይይት አካሂደዋል። በውይይቱም በጸጥታ መደፍረሱ ምክንያት የልማትና የመልካም አስተዳደር ጥያቄዎች ህዝቡን ለእንግልትና ለምሬት እየዳረጉት መሆኑን ገልጸዋል። ትምህርት ቤት ተዘግቷል። ከአንድ ሺ ሶስት መቶ ሰባ አምስት በላይ ሴት ተማሪዎች ያለ እድሜያቸው ተገብተዋል፣ ተድረዋል። ይሄ ሊያንገበግብህ ይገባል። ትምህርት ከሌለ አገር የለም። ትምህርት ከሌለ ሰላም የለም። እነዚህ ሁሉ የምናያቸው እንቁዎች ሌላ ሊተካባቸው ይገባል። የተማረ ኃይል ያስፈልገናል። ለምን ትምህርት ይቀራል? ለምን ምሁራንም ይወጡ? በእኛ አይደለም እንዴ በመምህራን አይደለም እንዴ በካህናቶች አይደለም እንዴ? ደግሞ አሁን ማዳበሪያ ስተሰጠ ሲባል ባለበጃጆች መቶ መቶ ብር አስገቡት፣ ለጋሳይ መቶ መቶ ብር እና ይሄ ገበሬ መሮት ዘግኖት እያወቀ እንደማያውቅ መልስ ያልሰጣችሁ በዚህ ጉዳይ ይህን ጉዳይ ተመልከታችሁ ችግራችን ፍቱልን እንጂ የመንግስት ጎን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የሕዝቡን ሰላም ለማረጋገጥና የተጀመሩ የልማት ስራዎችን ለማከናወን ከምንጊዜውም በላይ ርብርብ እየተደረገ እንደሚገኝ ገልጸዋል። የተዘጉ ትምህርት ቤቶች ሙሉ በሙሉ እንዲከፈቱ በማድረግ የግብርና ልማት ስራዎቻችን፣ የግብዓት ስርጭትና አቅርቦትን በተሳለጠ በፍትሐዊነት እንዲደርስ በማድረግ የመንገድ መሰረተ ልማቶችን ተደራሽ በማድረግ መንግስት ያስቀመጣቸው የልማት አቅጣጫዎችን እንዲፈጸሙ የማድረግ ተልኮ አለብን። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤም በክልሉ ሰላም እንዲሰፍንና ዜጎች በሰላም ወጥተው በሰላም እንዲገቡ ለማድረግ የሃይማኖት አባቶች ሰላምን በማረጋገጥ በኩል ከፍተኛ ሚና መጫወት እንደሚገባቸው ማሳስበዋል። መንግስት በአንድ ወገን ህግን የማስከበር ስራውን አጠናክሮ ይቀጥላል፤ በሌላ ወገን ደግሞ ህግ ከማስከበር ጎለጎን በሰላም ፈቃደኛ ለሆነ ደግሞ በሌላ እጁ ደግሞ ዘርግቶ፣ የሰላም የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ አሁን እዚህ ማያችሁ ትልልቅ ሰዎች አላችሁ፣ ወደ ሰላም መምጣት ይገባ ነው። ምንም እናተርፈው ነገር የለም። በውይይቱ የተገኙት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ በጸጥታ መደፍረሱ ምክንያት በርካታ የትምህርት ተቋማትና አገልግሎት ሰጪ ተቋማት መዘጋታቸውን ገልጸው የሕዝብ አገልግሎት ሰጪ ተቋማትን መሰረት ያደረጉ ጥቃቶችና ጉዳቶች ሊቆሙ እንደሚገባ አሳስበዋል። ዛሬ እኮ ልጆቻችን ትምህርት ቤት እየገቡ አይደለም እና እንዴት ይህን እንደቀልድ እናየዋለን? ይህ እኮ የትውልድ ሞት ነው እኮ ይሄ የግለሰብ የአንድ ሰው የሁለት ሰው ሞት ሳይሆን የትውልድ ሞት ነው የተፈረደበት። መምህራን ሊያስተምሩ ሲሄዱ መምራን እየታገቱ፣ ጸጥታ ግል የማስከበር ሲሄድ የጸጥታ መዋቅር ጥቃት እየደረሰበት፣ ግን ደግሞ የልጆቹ አባት የሆነው አርሶ አደር ይህን በዝምት እያየ ማለት ይህን ለመታገል ወኔ ያቶ ከዚህ በኋላ በቃ ለማለት ወኔ ያቶ ልጆቹን ቁጭ ብሎ ለድንቁርና እየዳረገ ይገኛል። መንግስት የተፈጠሩ ችግሮችን በሰላማዊ መንገድ በውይይት እንዲፈቱ ምንጊዜም ፈቃደኛ መሆኑን ያነሱት አቶ በሪሁን የሰላምና የውይይት አማራጭን ተከትለው ወደ ህዝቡ የሚቀላቀሉ ኃይሎችን የልማትና የሰላም ግንባታ ኃይል እንዲሆኑ እየተደረገ ነው ብለዋል። ከ12,000 በላይ የሚሆኑ የታጠቁ ኃይሎች ይህን እድል ተጠቅመው በሰላም ገብተዋል። እጅግ እናመሰግናቸዋለን። ትናንትና ባልተገባ መንገድ ባልተገባ ስብከት ተደናግረው ይህንን በተሳሳተ ትግል የተቀላቀሉ ቢሆንም ሁኔታውን ሲያዩት መሬት ላይ እየሆነ ያለውን ሁኔታ ሲያዩት ይሄ ትግል እንደተጠለፈ በዘራፊና ወንበዴ ኃይል እንደተጠለፈ ሲያውቁ አፈሙዛቸውን ዘግዝቀው ሰላም ብለው ገብተዋል። ዛሬ የአማራን ህዝብና መንግስት ለመካስ አብረው ከመንግስት ጎን ሆነው እየሰሩ ይገኛሉ። መንግስትም ለእነዚህ አካላት የሚያስፈልገውን መቋቋሚያ የሚያስፈልገውን ነገር እያደረገ ይገኛል ማለት ነው።